አጠገባችሁ ያለውን ሰው ጨብጡትና በህይወት ላይ በሉት። የመጨረሻው ውሳኔ የሰው እጅ ሳይሆን የእግዚአብሔር እጅ ነው በሉ። አጨብጭብና፣ አሜን በለኝ። እጃችሁ ከፍ አርጉና የመጨረሻው ውሳኔ የእግዚአብሔር ነው በሉ። ጠላት ሆይ ስማ፣ የመጨረሻ ውሳኔ በኔ ህይወት ላይ በኔ ነገር ላይ በተያዘው ነገር ላይ በተዘጋው ነገር ላይ በተማረከብኝ ነገር ላይ በታወጀብኝ አዋጅ ላይ የመጨረሻ ውሳኔ የእግዚአብሔር ነው። የእግዚአብሔር ነው። አንድ ሶጮ የእግዚአብሔር ነው። ቬናሐሳ ታካባስ እመነኝ። በእኔና በአንቺ ህይወት ላይ የመጨረሻ ውሳኔ የባለስልጣን አይደለም፣ የፍርድ ቤት አይደለም፣ የዶክተር አይደለም የሚያኖርሽ አለቃሽ አይደለም። የምትሰሪበት የመንግሥት መሥሪያ ቤት ውስጥ ወይም ያለበት ስፍራ አለቃ አይደለም። የመጨረሻው ውሳኔ ሰማይን ምድርን የፈጠረ የሰራቢት የእግዚአብሔር ነው የሚል ጮሆ፣ አሜን አሜን። ወይ ወይ! ሊሞት ነው፣ ሊቀበር ነው፣ ሊያብጥ ነው፣ ሊጠፋ ነው በቃ ልንሸኘው ነው ሲሉ ሰውነቱ ላይ አንዳች ነገር አላዩም። አላበጠም፣ አልታመመም። እመነኝ፣ ወደ ተናከረ ሳያደርስህ መንገድ ላይ አይወስድህም። ዳር ሳያደርስሽ መንገድ ላይ አይወስድሽም። የሰፈር አይደለም የመጨረሻ ውሳኔ። የሟርተኞች አይደለም የመጨረሻ ውሳኔ። አንተ ሰውዬ ልቀቅና አሜ ፈለኝስ አጠገባችሁ ያለውን ሰው የመጨረሻ ውሳኔ የእግዚአብሔር ነው በሉ። ከሰማይ የመጣት ድምጽ ነው። እመነኝ ዛሬ፣ ባንተ ቤት፣ በኔ ህይወት፣ በዚህ ቤት በእውነት እልሃለሁ። የዚህ ቤት አለቃ እኔ ነኝ፣ ቦሱ እኔ ነኝ ስል አይ አይ አይ፣ ቦሳ አለ ሌላ፣ ቦሳ አለ ሌላ፣ አለቃ አለ። እመነኝ ዛሬ ከነገ ጧት ጀምሮ የመጨረሻ ውሳኔ በእናንተ ቤት እግዚአብሔር እጅ ይገለጣል። አረ አልሰማም ማሜ አጠገባችሁ ያለውን ሰው ሁለት ሰው እየጨበጣችሁ የመጨረሻ ውሳኔ የእግዚአብሔር ነው። አትፍራ፣ ጠላት ያለው ነገር አይሆንም በሉት። አራጨብጭያት እዚህ የተኛውን ሰው ቀስቅስ። ይሄ መንፈስ የተኛበ ካለ ምቱና አስነሱና የመጨረሻ ውሳኔ የእግዚአብሔር ነው በለ ዣባጋ ዳጋባስ ሳታራ ዳጋባስ ሮቶ ሶቶ ሮዶሎበሽ አራባካችሁ አላባካችሁ ቀኝ ጅሽ ስጪ። ቀኝ እጅህን ስጠኝ ልጸልይልህ። ይኸው ስማኝማ። በደና እንደደረስን ባወቅን ጊዜ ደሴቲቱ መላጢያ ትባል ነበር ይላል። ብርድም ስለነበረ እሳስና ሞቅ፣ ከእሳቱ ግለት የተነሳ እፉኝት ወጥታ ነደፈች ይላል። ከዛ በሱ ምክንያት የተሻገር ሁሉ እንዲህ አለው። ዋ ሊያብጥ ሊያብጥኑ ሊወርቅ ነው፣ ሊቀበር ነው። ተሰብስቦ ወሰኑበት። ሰማይ መጣና እንደዚህ አለ። ሮም ወደ ዴስትኒ ሳትደርስ ወደ ፍጻሜ ሳትደርስ ወደ ተናገርኩ ፍጻሜ ሳትደርስ፣ አባሻ ታካሳ ታካባራሳ፣ እመነኝ ዛሬ ከዚህ ግቢ ሳትወጡ አዋጅ ይገለበጣል። ከዚህ ቦታ ሳትንቀሳቀሱ ነገር ይቀየራል እ ይቀየራል ቀኝ እጃችሁ ከፍ አድርጎ አንድ ዲቃ መስግነት በኔ ህይወት ላይ፣ በኔ ቤት ላይ፣ በኔ ትዳር ላይ፣ በኔ አገልግሎት ላይ፣ በኔ ቢዝነስ ላይ የመጨረሻ ውሳኔ የእግዚአብሔር ነው። ሰፈሩ የወሰነው አይሆንም። አዎ ጠላት የወሰነው አይሆንም። ሃማ የወሰነው አይሆንም። በእሳት ውስጥ አልፈን አላቃጠልን። ይገርማ አንድ ላይ ባለፍንበት መንገድ እጃችን ከፍተን ዘምረን እንቀመጣለን። የደረሰልን እግዚአብሔር ይመስገን። እስከዚህ እስከን ድረስ የጠበቅ የደረሰልን እግዚአብሔር ይመስገን። በውሃ ውስጥ ሂደናል፣ አላሰጠመንም። ይገርማ ሆይ ይደንቃ በእሳት ውስጥ አልፈናል፣ አላቃጠለንም። ሆይ ይገርማ አቤት ይደንቃል ባለፍንበት መንገድ የጠበቀ የደረሰልን እስከ ድረስ የጠበቀን የደረሰልን እግዚአብሔር ባለፍንበት መንገድ የጠበቀን የደረሰልን እግዚአብሔር ይመስገን። እስከዚች ቀን እስከዚች ቀን ድረስ የጠበቀን የደረሰልን እጆቻችሁን ከፍ አድርጎና ስቲ ይምሳል ህጂ ምስጋ

በላይ በሰማይ በላይ በሰማይ ዙፋኑ ላይ በታች በምድር ለእግዚአብሔር ክብር ብ

በምድ ለኢየሱስ፣ ወይ ወይኔም፣ መንፈስ ቅዱስ እዚህ ቤት አለ በእውነት። እልልታችሁን ጭብጨባችሁን፣ አንድ ሰው ኢየሱስ ይበል። እስኪ አይናችሁን ግለጡ፣ አጠገባችሁ ያለውን ሰው ጨብጡትና፣ የመጨረሻ ውሳኔ ይበሉት በህይወት ላይ የእግዚአብሔር ብቻ ነው። ሀያ ስምንት ሰዎች ማተም ተመጥቶ ያለቀ ደብዳቤ ከዚህ ቤት ይዛችሁ ከዚህ ቤት ይዛችሁ ስትወጧል። ያመነ ሰው ጮኸው አሜን ይበለ። እሺ፣ እሺ። ያለቀ ነገር ይዘት ይሄዳል በሉት ሰው ያመነ ሰው ጮኸው አሜን ይበለ። የእውነት ለሃለው እግዚአብሔር እንዲልሃል የመጨረሻ ውሳኔ ያንቺ ነገር እግዚአብሔር ምስክሬ ነው የሚልሽ በምድር ያለ ይስማኝ፣ በሰማይ ያለ ይስማኝ። በኔና በእናንተ ነገር ላይ የመጨረሻ ውሳኔ በህይወታችን ላይ የእግዚአብሔር ብቻ ነው። ያመነ ጮኸ አሜን ይበለኝ።